ሰላም ጋይስ እንዴት ናችሁ? ዛሬ ስልካችን ለምን እንደሚሞቅና መፍትሄዎችን ይዤላችሁ ቀርቤያለሁ። ሙሉ ቪዲዮን ከተከታተላችሁ ከዛሬ ጀምሮ ስልካችሁ የሚሞቅበት ምክንያትና እንዴት ደግሞ መፍትሄ እንደምታደርጉ በትክክል ስለምናይ ቪዲዮውን እስከ መጨረሻው ማየት እንዳይረሳ፣ እሺ። ስልካችን ብዙ ጊዜ ይሞቃል እና በምን ምክንያት ነው የሚል የብዙዎቻችሁ ጥያቄ ነው። ስልካችን የሚሞቅባቸው ወደ ስምንት የሚደርሱ ምክንያቶች አሉ፣ ሁሉም መፍትሄ ያላቸው ስለዚህ በትክክል እናያለን። አንደኛ፣ ስልካችን ሊሞቅ የሚችልበት ምክንያት ምንድነው? ሶፍትዌር አፕዴት ሲያስፈልገው ነው። ሶፍትዌር አፕዴት ካስፈለገው ምንማረግ ማድረግ አለብን የሚለውን ይህንም እንዴት አፕዴት እንደምናደርግ በኋላ እናያለን። ግን ከምክንያቶቹ አንዱ አፕዴት ሲጠይቅ ነው። ሁለተኛ ጌምስ ስንጫወት ነው ማለት ነው። ጌም ስንጫወት እንግዲህ ምንድን ነው ስልካችን ኃይለኛ የሆነ ስክሪን ታይም ይኖረዋል ማለት ነው። ስለዚህ ስልካችን ስነካካ ጌሞቹ የራሳቸው የሚሆን ኢፌክት አላቸው ማለት ነው ለስልካችን መሞቅ። እነዚህ ጌሞች ደግሞ ወደ የትኛው ምክንያት ይወስደናል ወደ ሶስተኛው ምክንያት ወስደናል እሱም ምንድን ነው ሲፒዩ ወይም ደግሞ ጂፒዩ ዩሴጃችን ይጨምራል ማለት ነው ልክ ጌም ስንጫወት ሲፒዩ ማለት እንግዲህ የስልካችን ብሬን ነው ማለት ነው ሲፒዩ ከሌለ ስልካችን የለም ማለት ነው ጂፒዩ ደግሞ አሁንም እንደዚህ ግራፊክስ ነገሮችን የምናጫወትበት ሲሆን እሱም ምንድን ነው የሚያደርገው ልክ ጂፒዩ ግራፊካል ፕሮሰሲንግ ዩኒት ማለት ነው ጂፒዩ ሲፒዩ ደግሞ ሴንትራል ፕሮሰሲንግ ዩኒት እንግዲህ ዋና ኮር ነገር የሚሰራው ሲፒዩ ሲሆን ወደ ለጌም እና ለሌሎች ግራፊክስ ለሚያስፈልጋቸው ነገሮች ደግሞ ጂፒዩን እንጠቀማለን ማለት ነው። ስለዚህ ይሄን ዩዜጃችሁ ሀይ በሆነበት ጊዜ ስልካችን ይሞቃል ወይም ደግሞ ይጨናነቃል። አይታችሁ ከሆነ ኮምፒውተር ላይ ለምሳሌ እንዳይሞቅ ፋን ይደረግለታል ማለት ነው። ልክ ሲፒዩ ሲሞቅ ፋኑ በመሽከርከር ያቀዘቅዘዋል ማለት ነው። እንደዛ በማድረግ ሙቀቱን አጀስት ማድረግ ይቻላል ማለት ነው። ስልካችን ደግሞ እንደዚህ ፋን ስለሌለው ብዙ ጊዜ ተሸፍናችሁ መጠቀም የለባችሁ የሚባሉም ከዚህ አንፃር ነው። ስለዚህ ይሄን ማስተካከል አለባቸው። ከዛ ወደ አራተኛው ስንሄድ ምንድን ነው ሃይ ኳሊቲ ቪዲዮ ስናይ ስልካችን እንግዲህ ሃይ ኳሊቲ ቪዲዮ ስናይ አሁን በጣም ጥራት ያላቸው ቪዲዮዎች አንዳንድ ስልኮች አያጫውቷቸውም። እንዲያውም እንደዚህ ፎርኬ ቪዲዮ ማያጫውት ስልክ አለ። ስለዚህ ፎርኬ የሆኑ ቪዲዮዎችን ስናይ ወይም ደግሞ ትልቅ ጥራት ያላቸው ቪዲዮዎችን ስናይ ስልካችን የመሞቅ ባህሪ ሊያመጣ ይችላል። ቀጣይ እንግዲህ ምንድን ነው፣ ሀይ የሆኑ አፕሊኬሽኖች ራን ሲያደርጉ አይታችሁ ከሆነ አንዳንድ አፕሊኬሽኖች በጣም ስልካችን እስሙዝ አይሆን ላ ስነካከው ራሱ የመቆራረጥ ነገር አለው ማለት ነው። ስለዚህ እነዚህም በተመሳሳይ ስልካችን እንዲሞቅ አስተዋጽኦ ያደርጋሉ። እሺ፣ በቀጣይ የምናየው ምንድን ነው፣ ቫይረስ። ስልካችን ላይ ቫይረሶች ወይም ደግሞ ወርም የሚባል ነገር አለ። እነሱ ከገቡ ስልካች ምን ያደርጉታል ማለት ነው፣ እንዲሞቅ እድል ይከፍታሉ። ከዛ በተጨማሪ እንግዲህ ስልካችን እንዲሞክ የሚያደርጉ ነገሮች ባክግራውንድ ላይ የራን የሚያደርጉ አፕሊኬሽኖች አሉ ማለት ነው። እነዚህ አፕሊኬሽኖች እስካዘገናቸው ድረስ አሁንም መሞኩን ይቀጥላል። የመጨረሻው ምንድነው ኢንቫሮ መንታል ፋክተር አለ። ለምሳሌ ስልካችሁን በጣም ሞቃቱ ቦታ ይዛችሁ ብትሄዱ ሃይ ቴምፕሬቸር ነው በማለት ጭራሽ ሪስፖንድ ሁሉ ላያደረግ ይችላል ማለት ነው። እንዲሁም አይፎን እንደዚህ አይነት ፊቸሮች አላቸው እና በጣም ሙቀት አፋር ሄዳችሁ በሆነ አጋጣሚ ማቆሰው አፋር ሄዶ ስልኩ ጭራሽ ሳይጠቀምበት ነው የመጣ። ምክንያቱም ሙቀት ነው መጠቀም አትችልም እያለ ስክሪኑ ላይ ይጽፍለታል። ከዛ ስልኩንም መጠቀም አልቻለም ማለት ነው። ስለዚህ እነዚህ ስምንት የሚደርሱ ኬዞች ስልካችን እንዲሞቅ የሚያረጉ ነገሮች ናቸው ማለት ነው። ሶ እነዚህን እንዴት ነው መፍትያቸው፣ ምንድን ነው በሚለው ስንሄድ እንግዲህ አንደኛው ክሎዝ ማድረግ ነው። ባክግራውንድ ላይ ራን እያረጉ ያሉ አፕሊኬሽኖችን ክሎዝ ማድረግ ነው ማለት ነው። እሱን ክሎዝ ለማድረግ ለሴቲንግ ላይ እንሄዳለን። ስልካችን ሴቲንግ ላይ ከሄድን በኋላ አባውት ፎን የሚለውን እንሄዳለን። አባውት ፎን ከሄድን በኋላ ከዛ ሶፍትዌር ኢንፎርሜሽን የሚላለን እሱን ከሄድን በኋላ ቢውልድ ናምበር የሚለውን ሰባቴ እንነካዋለን ማለት ነው። ሰባቴ ከነካነው በኋላ ዲቨሎፐር ኦፕሽን ኦን ይሆንልናል። ስለዚህ አሁንም ወደ ሴቲንግ ባክ እናረጋለን። ባክ ካረግን በኋላ ዲቨሎፐር ኦፕሽን የሚለው ጋር እንሄዳለን። እዚህ ጋር ከሄድን በኋላ ባክግራውንድ ሊሚት የሚል እንፈልጋለን ማለት ነው። ወደታች አንጠቀምባቸው አፕሊኬሽኖች ናቸው ማለት ነው። ከዚህ በተጨማሪ ምን እናረጋለን እንግዲህ ዋይፋይ ኦን ካረግን ዋይፋያችን ኦፍ ማድረግ አለብን ማለት ነው። ብዙ ጊዜ ስልካችን እንዲሞቅ ከሚያረጉ መንገዶች መካከል ዋይፋይ አንደኛው እና ዋነኛው ነው። እንዲሁም ሳምሰንግ ኤስ ቤት ስልክ ምትጠቀሙ ከሆናችሁ ስልካችሁ ልክ ዋይፋይ ኮኔክት ስታደረጉ ወዲያውኑ መሞቅ ይጀምራል ማለት ነው። ስለዚህ ዋይፋይ ኦን ማድረግ ያለብን ልክ የምንፈልገው ነገር ሲኖር ብቻ ነው እንጂ ኦን አርገን መጠበቅ መጠቀም የለብንም ማለት ነው። ሁለተኛው መፍትሄ ይሄ ነው። ከዛ ውጭ ምንድን ነው? በቀን አንዴ ቢያንስ ስልካችን ሪስታርት ማድረግ አለብን ማለት ነው። ስንጠቀሙላል ስልካችን ስንተኛ ሪስታርት ማድረግ አለብን። ይሄ ምንድን ነው የሚረዳው? ብዙ አፕሊኬሽኖች ራን የሚያደርጉም ካሉ እኛ ሳናውቀው ልክ ስልኩ ሪስታርት ሲያደርግ ያቆማሉ ማለት ነው። ሶ ስልካችን በቀን ሪስታርት ማድረግም አንዱ መፍትሄ ነው ማለት ነው። ከዛ በተጨማሪ እንግዲህ ሶፍትዌራችን አፕዴት ማድረግ አለብን ማለት ነው። ሶፍትዌር አፕዴት ለማድረግ አሁን የት ጋር ሴቲንግ ጋር እንሄዳለን። ሴቲንግ ከሄድን በኋላ ወደታች ወደዲስ ስንል ሶፍትዌር አፕዴት የሚል ነገር አለ። እዚህ ጋ እንግዲህ መጠን አውቶማቲክ ኮዱ አፕዴት ማድረግ እንችላለን ማለት ነው። ይህም ስልካችን መሞቁን ልክ ሶፍትዌሮች አፕዴት ከሆኑ ሶፍት ነው የሚሆኑት ማለት ነው። በዚህ መልኩ መከላከል እንችላለን። ከዛ ውጭ ምንድን ነው ስልካችን ቻርጅ ስናደርግ ኦሪጂናል ቻርጀር መጠቀም አለብን ማለት ነው። ስልካችን በኦሪጂናል ቻርጀር ካላደረግ ነው በጣም ስልካችን ያበላሻል የመግደል ባህሪ ያለው ማለት ነው ነው። ስለዚህ ኦሪጂናል ቻርጀር መጠቀም ሌላው መፍትሄ ነው ማለት ነው። ከዛ በተጨማሪ ምንድን ነው የማንጠቀምባቸው አፕሊኬሽኖች አሉ፣ ስልካችን ላይ ኢንስቶል ያደረግናቸው አፕሊኬሽኖች አሉ ማለት ነው። ስለዚህ እነዚህን አፕሊኬሽኖች ምን ማድረግ አለብን? አንኒስቴር ማድረግ አለብን ማለት ነው። ብዙ ጊዜ ማንጠቀማቸው አሉ ስልካችን አንዴ እስካን አድርጉት። የትኞች እየተጠቀሙ ነው ማልጠቀምባቸው ሴቶች ናቸው በሚለውን በደንብ ከፈተሻችሁ በኋላ ማትጠቀሙባቸውን አንስቴል ማድረግ አለባቸው። ምክንያቱም የራም ሳይዛችን ስለሚጨምሩት እነዚህን አፕሊኬሽኖች ካጠፋን ስልካችን የመሞቅ ባህሪውን ያቆማል ማለት ነው። ከዚህ በተጨማሪ እንግዲህ ስልካችሁን ቻርጅ ስታደረጉ እስከ 85 ፐርሰንት ብቻ ብታደረጉት ይመከራል ማለት ነው። ለምን ቢባል እስከ 100 ፐርሰንት ከሄደ የስልካችን ባትሪ ስለሚሞት፣ በዛውም የስልካችን ፌሌርቲ ይጨምራል ማለት ነው። ሶ ስልካችሁን ከ30 በላይ እና ከ30 በታች እንዳይሄድ፣ ከ85 በላይ ደግሞ በዚ ወደዛም እንዳይሄድ፣ በዚህ ጋፕ መካከል ቻርጅ ብታደረጉት ተመራጭ ነው። ይህ ነው የዛሬው መረጃ። ቴንኪዩ